ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ሄለንትናል ለምን ቀረች እያላችሁ ነበር። ለምን የቀረች ይመስላችኋል? የሄለን ጓደኛ ቢንያም እኮ ባለትዳር ነው ምናምን እያላችሁ ነው እንዴ? ና ይሆን ለማንኛውም፣ ለምን ቀሩ? ተረጋጉ ተረጋጉ። ፖስት አድርጋለሁ ብላ ሴንሲቲቭ አድርጋ ለምን ቀረች ሄለን ተረጋጉና እነግራችኋለሁ፣ አለው ለምን እንደቀረች ማለት ነው። ሌላ ደግሞ ሀይሚዬ እንግዲህ ለምንድን ነው ከቤተሰቦቿ ጋር የማታሳልፈው፣ ሁሌ ብሩክ ቤተሰብ ጋር የምታሳልፈው ለምንድን ነው ነጋሽ ጋር ማትመጣው ምናምን እያላችሁ ነበር። እንግዲህ ትናንት ነግራችሁ ነበረ። ዛሬ እንግዲህ ቡራን ከቤተሰቦቿ ጋር ለመጀመሪያ ጊዜ ቤቷ ተወስደዋለች። ማን ሄዶ ማን ይቀራል? ስለዚህ እነ ሀይሚ ቤት ቡራ ይሄዳል ዛሬ ማለት ነው። ስለዚህ ሀይሚ በቤቷ ደግሞ ለእናቷ ቡና እያፈላች ምናምን ምናምን እናያሳለን። ሁሌም ግን እላለሁ የራሱ ጥያቄ ነው። ለምንድነው የማትወስደው ቤተሰቦቿ ጋር ማታከብሎ ምናምን እላለሁ። እና ሌላ ደግሞ እነ አብረሽና ነሩታ ድጋሜ ተሞሸሯሉ። ኦ ማይ ጋድ! ኦ ማይ ጋድ! ስንት ነው የሚጋቡት እነዚህ ልጆች? ስንቴ ነው ቀለበት የሚያደርጉት? ዞሮ ዞሮ በጎቹ ሲዘሉ ነበር። አቤት አቤት! አንዳንዶቹ ማናንተ የለበሱት ልብስ ማለት ነው። ፈጣሪሁ ትግስቱን ስጠኝ፣ ትግስቱን ስጠኝ። አንተ ሌላ ምን እላለሁ? ስላደርጉ ይኑ እንደዛ እስከ እንትናችሁ ድረስ እንድታይት ነገር ጣል ታደርጉበትም እንዲህ። አንዳንዶቹ ማለት ነው፣ የአንዳንዶቹ አሪፍ ነው። አንዳንዶቹ ጥሩ ያበሻ ቀሚስ ለብሰዋል። አንዳንዶቹ ደግሞ እዚጋ እዚጋ ነው በቃ እዚጋ ኦማይጋድ ለማንኛውም፣ የቅናቴ ምናምን ሳይሆን አሮታና ብረሽ አምሮባቸዋል። የምር ትናንት በቃ ቆንጆ ሆናችኋል። እንዲሁም ከቤሎ ማለት ነው የትናንት ነው ልብሳችሁ። በጣም ነው የሚያምረው ምናም በቃ ደስ ይላል። ፕሮግራሙ ብዙ ሰው አለ። በክፍያ ስለሆነ ትናንትና አይታችኋላ፣ ብዙ ሰው ነው የእነሱ ብቻ አይደለም። በነገራችን ላይ ሌሎች ሰዎች ዘና ሊሉ ምናምን የበዓል ሊያሳልፉ እረፍት የሆኑ ሰዎች በሙሉ ናቸው እንጂ የሰርጉ ሰው እንዳይመስላችሁ። ያኔ ግን በነሱ ስለሆነ ትንጥዬ ሰው ነው የሄዱት ትንጥዬ ዞሮ ዞሮ ግን ታምራላቸው። የምር ትናንት አብርሽና ሩታ ያምራሉ። የምር ቆንጆ አለባበስ ነው የለበሱት። ከቢሎ ይልቅ ይሄ ያምራል። እና የኔ ማሮቼ የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። ክብሮ የስፋ ለመዳን ያለም አለው። እግዚአብሔር ይመስገን። እናንተ እንዴት ናችሁ? በሰው ሀገር በዓል እንዴት አሳለፋችሁ? እንዴት ነበር? ከማዳም ጋር እየተጨቃጨቃችሁ ወይስ ደግሞ ቤተሰብ ጋር ወይስ ከምን ከጓደኞቻችሁ ጋር አብዛኞቻችሁ የምታሳልፉት? እንኳን አደረሳችሁ ብዬ ያለው ነገሩ። ለማንኛውም እንኳን መልካም በዓል ሆነላችሁ። ቀጣይ አመት ደግሞ ሀገራችን ሄደን ማለት ነው እኔ ቀጣይ አመት ሀገር ሄጄ ማለት ነው እንዴት እንደማሳልፍ ታያላችሁ። አንቺ ቀማቅር ባል ስለሌለሽ ነው በሮታ መትቀኝ እባክሽ። ባልና ጉንፋን አይጠፋም። ሚኒ ውድ ባልና ጉንፋን አይጠፋም። ብቻ እኔ እራሴን ልቀይር እንጂ ማለት ነው። ባልማ ራሱ ነው እንደዚህ እያሸተተ የት ነሽ እያለ የሚመጣው እና ቀጣይ አመት ከባሌ ጋር ከባሌ ጋር ታገኙኛላችሁ ማለት ነው። እንግዲህ ያኔ ምን እንደምትሉ አናቅም። ያኔ ደግሞ ምን ልትሉ ይሆን በሩታ ስለምትቀኘ ቆሞ ቀረ ደግሞ አንዳንዶቹ ማብረሽን ትፈልጊዋለሽ ይሉኛል ጎር ነው እናንተ። ፍቅርን ስለምወዳት ፍቅርን የሚነካብኝ ሰው ስለሚያናደደኝ ነው እንጂ አብሮሽም ትፈልጊዋለሽ። አረ ተይ እንጂ፣ አረ እባክሽ። ወንድ የለም እንዴት እንዳከል ና እንደዛ አታስቡሽ። እኔ ማሮች፣ እኔ ፌር የሆነ ነገር ነው እንጂ እኔ እንዴ ምን ነው እናንተ። እኔ ወንድ ጥማት የለብኝም በነገራችን ላይ ኮራጅነን ያልኩ ነኝ። እሺ እኔ የሆነ ነገር ላልነበር ትቸዋለሁ። በቃ ደግሞ ዘረኛ ልትሉኝ ነው። አይ እናላችሁ ምን ልላችሁ ፈልጌ ነው፣ ዛሬ ሄሉሻ ለምን ቀረች? ይህ ሄሉ ጓደኛ ቢንያም ባለትዳር ነው እያላችሁ ነበር። እሰይ እንኳን ሆነ፣ ምን አገባችሁ? ባለትዳር ከባለትዳር ጋር ተቃቅፋ እዩትም፣ አላዛር ሲያምር፣ ሄሉ ደግሞ ከባለትዳር ወንድ ጋ ምናምን እያላችሁ ነበረ። እና ቢሆንስ፣ ቢሆንስ ምን አገባችሁ? እሷ አብራው ተመችቷት እየሰራች ነው። እሷም እኮ ስራ እየሰራች ነው። አሁን ባሌ ነው አለች ሄለን፣ ፍቅረኛ ነው አለች። እሷ ስራ እየሰራች ነው። ይሄኔ እኮ እየከፈለችም ሊሆን ይችላል። አብሯት ስራ እየሰራ እንጂ ባል ማርክ፣ ስንት ዓመት አብሯት የኖረውም አብሯት አልቀጠለ እንኳን ትናንት የመጣው ስለዚህ የመጣ እንደሚርስ ታውቃለች። ደግሞ ባለትዳር ቢሆንስ መስራት አይችልም? እንደ ስራ ስራ ኮ እየሰሩ ነው እንጂ ሌላ ምንም አይደለም። ግን አንድ ላይ ስለሚሄዱ ተመልካቹ ስለወደዳቸው በቃ እንስራን ቀጥልበት ብለው ስለዚህ ቢዝነስ እየሰሩ ነው ኒማሮች፣ እንጂ ሄሉ አግብተው አይደለም ምናምን። ግን ልጁ ባለትዳር አይደለም፣ አትቀደዱ። ውሸት ነው፣ ባለትዳር አይደለም። ትናንት የቀሩት እሱ ከሚስቱ ጋር እያሳለፈ፣ ስለዚህ ቪዲዮ መቅረጽ አልመቻቸው ብሎነ ፎቶ ብቻ ፖስት ያረኩ እያላችሁ ነበረ እና ልጁ ሚስት የለውም። ዝም ብላችሁ አትበድረቁ። ሞዴል ስለሆነ ከብዙ ሴቶች ጋር ሊሰራ ይችላል። ምክንያቱም አቋሙ ስለሚያምር ማስታወቂያ ምናምን ይሰራል እንጂ ባለትዳር ነው ምናምን ለምትሉት ነገር አይደለም። ግን ደግሞ ያው ሄዱ ደስ ሲላት የሚናደር ሰዋል። አይ ይህን እኮ ሴቶች እኮ በጣም ምትገርሙ አይ እናንተ እንደው ተንኮለኞች። እኔ ማለት ነው እንደውን እንዲያው አንድ ሴት ብቻዋን ሰርታን የተሳደብ አላቅም ሴቶች ማለት ነው። ቢያጠፉ ራሱ እኔ ተገን ሆንላቸው፣ እንዳጠፉ እያወቅሁ አንዳንዴ ያሽጋብጣሉ። ለሴቶች የእውነት እኔ ሴቶችን ማለት ነው ለመጣል ስትፍ ጨርጭር በጣም ብታናደዱኝ። አሁን ሄዱን በራሰዳር ነው ብላችሁ ልታሸማቀቀው? ኧረ ኧረ በጭራሽ እሷማ እንደማትሸማቀቅ የታወቀ ነው ምክንያቱም ብዙ ነገር አሳልፋል። እየበሰበሰ ዝናብ አይፈራም ይባላል። ብዙ ነገር ስለሳለፈች ሄዱ ምንም አይደብራትም። በነገራችን የፈለጋችሁትን ብትሉ፣ ምክንያቱም ከአሁን በፊት ብዙ ብዙ ነገር ብላችኋል፣ ዘቅዘቃችኋል፣ ፎቶዋን ሰድባችኋታል። በቃ እያላላችኋት ነገር የለም። ግን ሁሉንም ነገር ድርምስምስምስምስ አድርገህ አልፋ ብቻዋን ብቻዋን በራሷ ማንንም ሳትደገፍ ይሄው ሞቶሽ ምናምን አልፋለች። ፍቅርም እንደዛው ስለዚህ ፍቅርን ሄሉን ምናምን በቃ እኔ ሴቶች እነ ሶፊያን ነፈኪ ምናምን በቃ ሴቶችን ማለት ነው። እንደዛ የሚሳደብ ሰው በጣም የሚያናድደኝ በቃ ወንዶቹን ተሳደቡ። ምን ሆናችሁ ነው እናንተ ከሴት ራስ አልወርድ ያላችሁ ሴትን ለመጣል? እኔ እኮ በጣም የሚገርሜ ነገር ሴቶችን የሚሳደቡ ራሳቸው ሴቶቹ ናቸው። ሴቶች አሽቃባጭ ማለት ነው። ለወንድ እያሽቃበጡ እንደ ወንድ አምላኪዎች ናችሁ በእውነት እና ሄሉን አሁን ከዚህ ጋር ስት መጣም ካላዛር ጋ ስትመጣ በቃ ብዙ ሴቶች በጣም ነበር የሚሰድቧት። አቤት ሄሉንማ በስማም ያልሰድቧት ስድብ የለም። ግን በቃ ሁሉንም ነገር አልፋለች። ፍቅርንም እንደዛው። ፍቅርን የተወሰኑ ሴቶች ቢያንስ ይወዷታል። ሄሉ እንደው እኔ ግንባሯ የሆነ ነገር አለው። የምር መጥፎ እድል ያለው ሰው ታውቃላችሁ? ጥሩ ነገር ቢያደርግ የማይወደድ በቃ እንደዛናት ሄሉ። ፍቅርን የተወሰኑ አብዛኞቹ ሴቶች ይወዷታል። ፍቅርን ማለት ነው አንዳንዶቹ ተንከሴ እስካልሆኑ ይሄ ሉ ግን በስማም እድሏ ነው መሰል፣ አብዛኞቹ ሴቶች ናቸው ጠላቶቿ። እና ዞሮ ዞሮ ግን እሷ በጣም አምሮባት ነበር። ትናንት ደግሞ ኦ ማይ ጋድ ፍቅርስ ብትሆን አቤት አቤት አቤት! እኔ እኮ ውበቱን ከየት አምጥቶ እንደሚደፋባቸው አላቅም። የምር ወይ ወይ ወይ ወይ እኔ ማረች። የምር በጣም ነው የሚያምሩት እንኳ እነዚህ አሁን ምናቸው ይጠላል? ረብስ በጣም የሚያሳሱት እኮ የምር በቃ ሁሉም በጣም ነው የሚያሳሱት፣ በጣም ነው ደስ የሚሉት። ስለዚህ ከምትጠሏቸው ብታበረታቷቸው እናንተ ምንም አትጎዱም ብዬ ነው። ለሀብታም ከምታሽቃብጡ እዛ የሄዳችሁ ስትዘሉ ከምትውሉ እነዚህን ሴቶቹን ብታበረታቷቸው አሪፍ ነው ብዬ አስባለሁ። እና ሄለን የቀረችበትን ነገሪ፣ እንጅናቱ ሴንሲቲቭ አድርገሽን ምንነው ነው ሌላ ዝባዝንኪ ማውራት ጀመርሽ ማለታቸው አይቀርም። ለምን ቀረች? ለምን ቀረች? የእውነት ቢኒ ሚስቱ ጋር ሄዶ ነው? ኖ እንደዛ አይደለም። ኔትወርክ ትናንትና በዓል ስለሆነ በጣም ይጨናነቃል። ስለዚህ ኔትወርክ ስለሌለ ነው። ኔትወርክ አስቸግሯት ነው ፖስት ያልተደረገው። ከዛ ሰዓቱ አለፈ። ከመሸ ደግሞ ፖስት ማድረግ አልፈለጉም። ተውት። ክላስ ፖስት በምታደርግበት ሰዓት ኔትወርክ እየተጨናነቀ ነበር። ዛሬ ጠብቁ፣ በቃ እርፍ ምን ጠብቃችሁ ነበር? ሌላ ደግሞ ሀይሚሻ ናት። ሀይሚ እንግዲህ ትናንት አማቶቿ ቤት ኦማይ ጋድ ኦማይ ጋድ፣ አማቷ ቤት ተመችቷታል። የብሩክ እናት ወዳታለች። ሀይሚ ጋይስ በጣም ወዳታለች። ከምንም በላይ የባላችሁ እና ተወደዳችሁ ነገሩ። አልተጋቡም፣ ግን ወደፊት ስለሚጋቡ ያው ሀይሚ ቅመም አማቶ ወዳታለች። ሰው ብዙዎቻችሁ ለምንድኑ ነጋሽ ሄጋ ማታሳልፊ ሁሌን ብሩክ ጋር ምናምን እያላችሁ ነበረ። በቃ ዛሬ ጠብቁ ዛሬ ሀይሚ ብሩክን እዘው ትሄዳለች። እቤት ወስዶ አታውቅም እስከ ዛሬ። እሷ ስንቴ ሄደች? ሶስቴ ነው ምናምን። እሱ ግን አንድም ቀን ሄዶ አያውቅም። አንድ ሀገር ናቸው፣ አንድ ሰፈር ናቸው። ዛሬ ተወስደዋለች። በቃ ዛሬ ወስዳ ታሳያቸዋለች። ከዛ ታርፋላችሁ ማለት ነው እና ለምድር አታሳልፈው እነሱ ቤት ምናምን። እኔም ጥያቄ ነው ግን ደግሞ ወንድ ልጅ አይሄድም እንዴ? ሳያጋቡ አይሄድም እንዴ? ነውር ነው እንዴ? ባህል ነገር አላቸው አይዶ ነው ብቻ ይህው በእኛ አካባቢ ሴትን ብትሆን ሳት ገባ ትሄድም። ግን ጓደኛ ከሆነች የሰፈር ልጅ ከሆነች ትሄዳለች። እሱም ይሄዳል፣ እሷም ትሄዳለች። በቃ እንደዚህ ነው። ጓደኛሞች እንጂ አንዱ ቤት ሄዶ አንዱ አይቀርም። ይህኛም እንደዛ ነው። እናሷም እንግዲህ ተወስደዋለች ብዬ አስባለሁ ዛሬ። ለማንኛውም በጣም ነው መወዳችን። ይማሮች መልካም ቀን አይ፣ መሞላቀቅ እኔኮ ስሜ ለምን እንደምትሞላቀቅ አላቀም። እስኪ ዝም ብለሽ ስሬት ሁኖ ሻወር